የእንግሊዝ ፕሪምየር ሊግ የ2025/26 የውድድር አመት ዘጠነኛ ጨዋታዎች ከዛሬ ጀምሮ ይከናወናሉ። ዛሬ ከሚደረጉት ጨዋታዎች መካከል ማንቸስተር ዩናይትድ በኦልትራፎርድ ብራይተንን ሆቫልቢየንን የሚያስተናግድበት ጨዋታ በጉጉት ይጠበቃል። ብራይተንን ሆቫልቢየን ባለፉት ተከታታይ አመታት ማንቸስተር ዩናይትድ ላይ ፍጹም የሚባል የበላይነትን ወስዶ ቆይቷል። ለዚህ የብራይተን የበላይነት መልስ ለመስጠት በሌላ በኩል ደግሞ በእንግሊዝ

ስ ፕሪምየር ሊግ እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅ ከሚጥሩ ክለቦች ተርታ ራሱን ለማሰለፍ በደረጃ ሰንጥረዥም ከፍ ብሎ ለመታየት ማንቸስተር ዩናይትድ ዛሬ በኦልትራፎርድ ብራይተንን ሆቫልቢየንን ማሸነፍ አለበት። ደግሞ ማንበላቸው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት ከጀመረበት ጊዜ አንስቶ ያደረጋቸው ጨዋታዎች ብዛት ሶስት መቶ ደርሰዋል ይህ

ታሪካዊ እና የተለየ ቀን ይሆንለታል። ስለዚህ ዛሬን ለብሩኖ ፈርናንዴስ ሲሉ የማንቸስተር ዩናይትድ ተጫዋቾች ማንቸስተር ዩናይትድን በድል ጨዋታውን እንዲያጠናቀቅ ማድረግና ና ላምበላቸው ይህንን ልዩ ቀን በተለየ መንገድ እንዲያከብረው ማድረግን ያስባሉ። ብራይተንን ሆቫልቢየን ማንቸስተር ዩናይትድን ማንቸስተር ዩናይትድ ደግሞ ብራይተንን ሆቫልቢየንን ለማሸነፍ የሚያደርጉት ትልቅ ትግል ደግሞ ጨዋታውን ለምንከታተልለ

ጥሩ የመዝናናት አጋጣሚን ይፈጥራል ተብሎ ይታሰባል። ትክክለኛው ለውጥ ዛሬ ይታያል፣ የእግር ኳስ ባለሙያዎች የሚሰጡት አስተያየት ነው። አርሰናል ማክስ ዶውማንን ለሚቀጥሉት ጊዜያቶች ከራሱ ጋር እንዲቆይ ያገባባበት ጥረት ውጤት አምጥቷል። ፋብሪዚዮ ሮማኖ ነገሮቹን በዝርዝር ካስረዳ በኋላ በጣም ብዙ የእግር ኳስ ባለሙያዎች የአርሰናልን ውሳኔ አድንቀዋል። የነገውን ታላቅ ተጫዋች የመሆን

እድሉ ከፍተኛ የሚባለውን ማክስ ዶማንን ከክለቡ ጋር እንዲቆይ ማድረግ ጥረት ተሳክቷል። እሱ ላይ አይናቸውን ያሳረፉ ታላላቅ የሚባሉት ክለቦች ከዚህ በኋላ ልጁን የማማለልና ከአርሰናል የመንጠቅ እድላቸው ዜሮ ነው ተብሏል። የዚህን ፋይዳ ለማስረዳትም ጥረት እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩትብ ቻናል ቤተሰቦቻችን በያላችሁበት እጅግ

ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላ

ምስጋናችን ይድረሳችሁ እየድረሳችሁ እንላለን ከልብም

እናመሰግናለን። ዛሬ ከሚደረጉ ጨዋታዎች መካከል ማንቸስተር ዩናይትድ እንግዲህ በብሩኖ ፈርናንዴዝ አንበልነት እየተመራ በኦልትራፎርድ ብራይተን ኤንሆ ቫልቢየንን የሚያስተናግድበት ጨዋታ በጣም በታላቅ ጉጉት ይጠበቃል። ብራይተን ኤንሆ ቫልቢየን ማንቸስተር ዩናይትድን ባለፉት ዓመታት በተለይ ከ2022 ወዲህ በጣም ከፈተኑት ፈትነውም ብዙ ድሎችን ከወሰዱበት ክለቦች መካከል አንዱ ብራይተን ኤንሆ ቫልቢየን ነው። ስለዚህ ይህንን ብራይተን

ቫልቢየንን ባለፉት ዓመታት በዩናይትድ ላይ የወሰደውን የበላይነት ለማስቆም ዛሬ እጅግ እጅግ በጣም ወሳኝ ቀን ነው የሚሆነው። ባለፈው ሳምንት ባለፉት አስር ዓመታት አንፊልድ ላይ አሸንፎት የማያውቀውን ሊቨርፑልን ሁለት ለአንድ በሆነ ውጤት ካሳማኝ እንቅስቃሴ ጋር ተስፋ ሰጪ ከሆነ ብልጫ ጋራ ማሸነፉ ይታወሳል ማንቸስተር ዩናይትድ። ስለዚህ ያለፉት አስር ዓመታትን የሊቨርፑልን አስቸጋሪነት በአንፊልድ አልሸነፍ ባይነት ሰብሮታል።

ዩናይትድ ይህንን ማድረግ ከቻለ በኦልትራፎርድ ባለፉት ሶስት ጨዋታዎችን ማሸነፉን ተከትሎ፣ የሚገርመው ነገር ዩናይትድ በዘንድሮ የውድድር ዓመት የኦልትራፎርድ ሶስቱን ጨዋታዎች ማሸነፉ ብቻ ሳይሆን በብራይተን ሆቭ አልቢዮን ደግሞ ባለፉት ሶስት የኦልትራፎርድ ጨዋታዎች ብራይተን አሸንፏል። ስለዚህ ከዚህ በላይ ነገሮች እንዳይቀጥሉ ለማድረግ ዩናይትድ የሚችለውን በሙሉ ዛሬ ሜዳ ላይ ያደርጋል ተብሎ ይጠበቃል። የዛሬውን ጨዋታ ማሸነፍ ቢያንስ ሊቨርፑል ምሽት ከብሬንትፎርድ ጋር ጨዋታውን

እስኪያደርግ ድረስ ከሊቨርፑል በነጥብ እንዲበልጥ የሚያስችለው ነው። ከተወሰኑ ጊዜያቶች በፊት ሊቨርፑልን በተመለከተ ምን እንናገር ነበር፣ ከተወሰኑ ጊዜያቶች በፊት ዩናይትድን በተመለከተ አስተያየቶቻችን ምን ላይ ያተኩሮ ነበር የሚለውን ስናስታወስ የዛሬውን ጨዋታ በድል አድራጊነት ማጠናቀቅ ለማንቸስተር ዩናይትድ በነጥብ ብዛት 16 ላይ እንዲገኝ ስለሚያደርገው 15 ነጥብ ካለው ሊቨርፑል ጋራ ቢያንስ ሊቨርፑል ከብሬንትፎርድ ተጫውቶ ነጥብ አግኝቶ

ከማንቸስተር ዩናይትድ በድጋሚ በላይ መሆን እስኪጀምር ድረስ ማንቸስተር ዩናይትድ ለተወሰኑ ጊዜያቶችም ቢሆን ከሊቨርፑል በላይ ሊሆን ይችላል። በፕሪምየር ሊጉ የደረጃ ሰንጠረዥ ከፍ ብሎ ስሙ ሊጠራ ግድ ይሆናል። ይሄ ትልቅ ትልቅ ፋይዳ ነው ያለው፣ ትልቅ ትርጉም አለው። እንደውም በጣም ብዙ ሰዎች የሚናገሩት የማንቸስተር ዩናይትድ ትክክለኛው የለውጥ ምስክር ሊሆን የሚችለው ጨዋታ ዛሬ በኦልትራ ፎርድ የሚደረገው ከብራይተን ጋር የሚጋጠምበት ጨዋታ ነው ብለው ይናገራሉ። ምክንያቱም እንደ

ብራይተን ባለፉት ዓመታት ማንቸስተር ዩናይትድን ደጋግሞ ያሸነፈው የበላይነትን የወሰደበት ክለብ የለም። ይሄ እግር ኳሳዊ የሆነ ምክንያትን ብቻ መነሻ አድርገን ስንነጋገር ነው። ነገር ግን ደግሞ የማንቸስተር ዩናይትድ አምበል የሆነው በጥር 2020 ክለቡን የተቀላቀለው ብሩኖ ፈርናንዴዝ ዛሬ ለማንቸስተር ዩናይትድ የሚጫወተው ጨዋታ ብዛት ሶስት መቶ ይደርሳል በሁሉም የውድድር አይነቶች። ስለዚህ የማንቸስተር ዩናይትድን ማሊያ ለብሶ ሶስት መቶ

ጨዋታ ሲጫወት ይህንን ሶስት መቶኛ ጨዋታውን በድል አድራጊነት ማጠናቀቅ ብሩኖ ፈርናንዴዝ ይፈልጋል። የእውነት ለመናገር ከአሰልጣኝ ሰራ አሌክስ ፈረጉሰን

ጡረታ መውጣት በኋላ ማንችስተር ዩናይትድን የተቀላቀሉ በጣም በርካታ ተጫዋቾች ቢኖሩም እንደ ብሩኖ ፈርናንዴዝ አይነት ግን ምርጥ ተጫዋች ማንችስተር ዩናይትድ አግኝቷል። ወጥ የሆነ ብቃትን የሚያሳይ በየውድድር አመቱ የሚለፋ ሁሌም ደግሞ አቬለብል የሆነ የሚገኝ የሱ እኮ በጣም በጣም በጣም የእውነት ለመናገር የሚደንቅ የሚገርም እኮ ነው። ለምሳሌ እናንሳ፣ ይሄ ልጅ ጥር 2020 ነው ማንችስተር ዩናይትድን የተቀላቀለዋል። ከዛን ጊዜ አንስቶ በ47 ሚሊዮን

ፓውንድ ነበር ዩናይትድን የተቀላቀለው። አስራ ሰባት ጨዋታዎች ብቻ ናቸው ያለፉት። ይሄ ማለት በአምስት አመት ውስጥ በተለያዩ ምክንያቶች ብሩኖ ፈርናንዴሽ ለማንቸስተር ዩናይትድ ያልተጫወተው አስራ ሰባት ጨዋታ ነው። ከእነዚህ አስራ ሰባት ጨዋታዎች ውስጥ ካልተጫወተባቸው አስራ ሰባት ጨዋታዎች ውስጥ ማለት ነው ሶስቱ ብቻ ናቸው በህመም ወይም በጉዳት ምክንያት ያመለጡት።

ይሄ የሚገርም አቬላቢሊቲ ነው፣ የሚገርም መገኘት ነው። ለአሰልጣኙ ምርጫ፣ ለአሰልጣኙ ሁልጊዜም ዝግጁ አድርገው ራሱን ይጠብቃል።

እንግዲህ በአምስት አመቱ ውስጥ አስራ ሰባት ጨዋታ ብቻ ነው ያለፈው። ከእነዚሁ ሶስቱ ናቸው በጉዳት ወይ በህመም ያሉት። ሌሎቹ ወይ አሰልጣኞቹ ወስነው ነው ወይ ሌላ ምክንያት ተፈጥሮ ነው፣ በቅጣት ምክንያት ምናምን ካልሆነ በስተቀረ እየተጎዳ እያመመው ከሜዳ የሚርቅ ጨዋታ የማያደርግ አይነት ሰው አይደለም። ሁሌም አለ። ለማንቸስተር ዩናይትድ ደግሞ ሲኖር በአብዛኛው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ማድረግ የቻላቸው እጅግ እጅግ በጣም የሚገራርሙ ነገሮች አሉ። ማንቸስተር ዩናይትድን እንደተቀላቀሉ ካልሄድን ሌላ ክለብ ካልተጫወተ

ተያዘን ከማንቸስተር ዩናይትድ ጋር አብሮ መቸገርን ከማንቸስተር ዩናይትድ ጋር አብሮ የችግር ጊዜ ማሳለፍን ያልፈለጉ እኮ በጣም በርካታ ተጫዋቾች አሉ። እነዚህ እኮ ተጫዋቾች ማንቸስተር ዩናይትድን በከፍተኛ ዞውር የተቀላቀሉ ብቻ እኮ አይደሉም። ማንቸስተር ዩናይትድ ያሳደጋቸውም ጭምር ጥለውት ሲሄዱ እኮ አይተናል። ስለዚህ ብሩኖ ፈርናንዴዝ ግን በአገልግሎት ጥራት፣ በአገልግሎት ብዛት እንደዚሁም ደግሞ ለማንቸስተር ዩናይትድ ታማኝ ሆኖ በመቆየት ለእኔ በማንቸስተር ዩናይትድ ተጫዋችነ

የምንጊዜም ጥሩ አገልጋይ ከሚባሉት መካከል አንደኛው ብሩኖ ፈርናንዴዝ ሊካተት ይገባዋል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ሆኖ ፕሪሚየር ሊግን አላሸነፈ ይሆናል የአውሮፓ ቻምፒዮንስ ሊግ ድል አልቀናው ይሆናል። ነገር ግን በእነዚህ አይነት ትልልቅ ዋንጫዎች ሊለካ ሊመዘን ብቻ የሚገባው ነገር አይደለም። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ላይ ያደረገው ነገር በጣም በጣም የሚገርም ምርጥ አገልጋያቸው ነው። የሚገርም ደግሞ ጥሩና ውጤታማ የሚባል ተጫዋች ነው እንደው

ሲሆንም በመጥፎ ጊዜ ማንቸስተር ዩናይትድን ተቀላቀለ። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ይልቅ በዚህ ወቅት እየፈኩ እያበቡ ከሚገኙ ክለቦች አንዳቸውን ተቀላቅሎ ቢሆን በብዙ ዋንጫዎች ማሸነፍ ስሙ የሚነሳ

ተጫዋች ሊሆን ይችል ነበር። ግን ማንቸስተር ዩናይትድ ቤት ነው እሱ በቃ መቆየት የሚፈልገው። በቅርቡ እንኳን ባለፈው የክረምት የተጫዋቾች የዝውውሩ መስኮት ላይ ብሩኖ ፈርናንዴዝን በጣም ከፍተኛ በሚባል ገንዘብ መውሰድ የሚፈልገው የሳኡዲው አልሂላል የሚባል ክለብ ነበረ። ይህንን ክለብ ለመቀላቀል እሱ የሚወስን ከሆነ ማንቸስተር ዩናይትድ ከዝውውሩ መቶ ሚሊዮን ያገኛል፣ እሱም ደግሞ በደሞዝና በተለያዩ ጥቅማ ጥቅሞች እጅግ ከፍተኛ የሚባል የገንዘብ ጥቅምን ያገኝ ነበረ። ነገር ግን ከአሰልጣ

ዳኝ ሩበን አሞሪም ከክርስቲያኖ ሮናልዶ እንደዚሁም ከባለቤቱ ከአና ጋራ ተነጋግሯል። ሌሎች አማከራቸው ሰዎችም አሉ። ነገር ግን የሱን ሀሳብ ለማስቀየር አቅም የነበራቸው አሰልጣኝ ሩበን አሞሪም ክርስቲያኖ ሮናልዶና እንደዚሁ ባለቤቱ ናቸው። ከክርስቲያኖ ሮናልዶ ጋር ምን እንደተባባሉ ሲያወራ ክርስቲያኖ ሮናልዶ የእኔ በጣም ሲኒየር ነው። ታላቅ እግር ኳስ ተጫዋች ነው። ብዙ ነገሮችን ኤክስፒሪየንስ አድርጓል። ስለዚህ ከዚህ ኤክስፒሪየንስ ተነስቶ የሆነ ነገር እንዲመክረኝ የሆነ ነገር

እንዲነግረኝ ምክር መጠየቅ ስ ቬሪ ኖርማል። ከዛ በኋላ ክርስቲያኖ ሮናልዶ በጣም ብዙ ነገሮችን ነግሮኛል አለ። የነገረኝን ነገር አልነግራችሁም፣ ግን የእሱን ሀሳብ መስማቴ ጠቅሞኛል። ምን እንዳለኝ ባልነግራችሁም ሁልጊዜም ግን እንደምንረዳው ክርስቲያኖ ሮናልዶ ብዙ ሀሳቦችን ከሰጠም በኋላ ያው ውሳኔው የሚሆነው የኔ ነው ብሎ

ስለ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ቤት ከመቆየት እና ወደ ሳውዲው ክለብ አልሂላል በመሄድ ዙሪያ የሳውዲ ህይወት ምን ይመስላል፣ የሳውዲ እግር ኳስ እንዴት ነው፣ ብዙ ነገሮችን ነግሮታል። ችን መረጃ ይዘዋል። ይህንን መረጃ ከያዘ በኋላ ደግሞ ከሩበን አሞሪም እንደዚሁም ደግሞ ከባለቤቱ ከአና ጋር ተነጋግሮበታል። በዚሁ ጉዳይ ላይ ሲነጋገሩ አና ያነሳችው ወይም ሚስቱ የጠየቀችው አንድ ጥያቄ ብቻ የጠየቀችኝ አለ በማንቸስተር ዩናይትድ ቤት ማሳካት የምትፈልጋቸው ነገሮች እንዳለው አውቃለሁ

እነዚህን ማሳካት የምትፈልጋቸውን ነገሮች አሳክተሃል ግን ብላ ጠየቀችኝ አለ። እንዳላሳካው ታውቃለች። ስለዚህ በዚህ ጉድለት ማንቸስተር ዩናይትድን ለቅቄ እንድወጣ አልፈለገችም። መልእክቱ በደንብ ነው የገባኝ አለ። ስለዚህ ከማንቸስተር ዩናይትድ ጋር የበለጠ ለመቆየት ከማንቸስተር ዩናይትድ ጋር የበለጠ አብሮ ለመሆን ፍላጎት አደረብኝ። ይቺ የእሷ ጥያቄ ለእኔ ትርጉሙ መልእክቱ በጣም ብዙ ነው። ሁለተኛው የማንቸስተር ከተማ የአየር ሁኔታ ምንም እንኳን

ቹ ባይሆንም ነገር ግን ልጆቼ ወደውታል አለ። ልጆቼ የትምህርት ቤት የሚሄዱበት ከትምህርት ቤት ጓደኞቻቸው ጋር ያላቸው ህይወት፣ እንደዚሁም ደግሞ በተለያየ መንገድ ሊገለጽ የሚችል በጣም ብዙ አሪፍ አሪፍ ነገር አላቸው። ስለዚህ የእነሱ በማንቸስተር ከተማ ያላቸውን የደስታ ስሜት ማበላሸትም ደግሞ በጭራሽ አልፈልግም የሚል አስተያየትን ሰጥቷል።

ስለዚህ ባለቤቱ የጠየቀችው ጥያቄ በኑሮዋ እዛው ከተማ ላይ ባላት ኑሮ በጣም ከፍተኛ የሚባል ምቾት ስላላትም ጭምር ያነሳችው ጥያቄ ነው የሚል ሀሳብን አነሳ። ሩበን አሞሪም በማንቸስተር ዩናይትድ ቤት እንድቆይለት በጣም ከፍተኛ ፍላጎት እንዳለውም ተረድቻለሁ። ስለዚህ እነዚህ መረዳቶች የዩናይትድ ተጫዋች ለመሆንና በቻልኩት መጠን ለማንቸስተር ዩናይትድ እየተጫወትኩኝ የጎደሉኝን ነገሮች ማሳካት፣ ለማንቸስተር ዩናይትድ ማሳካት የምፈልጋቸውን ነገሮች በሙሉ

ለማሳካት ለመሞከር ፍላጎት አደረብኝ የሚል ሀሳብ ነው እየሰጠው። ከዚህ በኋላስ የሚል ጥያቄ ተነሳ። ይሄ የውድድር ዓመት የመጨረሻው የውድድር ዓመቱ መሆን አለመሆኑን ጠየቁት። እንግዲህ ይህንን በሚመለስበት ሰዓት ላይ አሰልጣኙም ተጠይቋል ይህንን ጥያቄ

ብሩኖ ፈርናንዴዥም ተጠይቋል። እንግዲህ አሞሪም ሲጠየቅ ከተለያዩ ተጫዋቾች ጋር ብዙ ጉዳዮችን እናነሳለን። ስለ ስለማጓይርም ተጠይቋል ምናምን፣ ግን ያለው ነገር ምንድን ነው? አሁንም የሚቀጥለው ጨዋታ የብራይተንን ቫልቤን ጨዋታ ነው። ይሄንን ጨዋታ በተመለከተ ነው ዋነኛ ትኩረታችንን የምናደርገዋል። እና ስለ ሀሪ ማጓይር ሲናገር ሂዘ በቃ ትልቅ ተጫዋች ነው ለማንቸስተር ዩናይትድ፣ በማንቸስተር ዩናይትድ በባክሰሪ መጫወት እሱ የመካከለኛውን ክፍል እንዲዝ መደረጉ የፈጠረለትን በጎ ነገር ምናምን

ያስረዳ እና ስለ ማንቸስተር ዩናይትድ እና ስለ ሀሪ ማጓይር አብሮ መቀጠል ከዚህ በላይ መናገር አልፈለገም። እንደዛ ብሎ ነው ያለፈው። የብሩኖ ፈርናንዴዝንም ጉዳይ በተመለከተ ተጫዋቹ ምን ያህል ለማንቸስተር ዩናይትድ ወሳኝ እንደሆነ ከማስረዳት ውጭ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን እንደሚፈልገው ከመግለጽ ውጪ በዚህ ተጫዋች ዝውውር ጉዳይ የቀጠሉ ነገሮች አሉ፣ የተደረጉ ነገሮች አሉ፣ እንደዚህ ይሆናል፣ እንደዚህ ይደረጋል የሚለውን ምንም አይነት

ማስረዳት ውስጥ አልገባም። በቃ በዘዴ ነው ያለፈው። እንደውም ምን ብለው ጻፉት ጋዜጠኞቹ፣ ሩበን አሞሪን በዚህ ጉዳይ ላይ የበዛ ነገር መናገር አይፈልግም፣ ማብራሪያ መስጠት አይፈልግም

የሚለው ክፍት አድርጎ ነው የተወው፣ የሚል ነገር ተናገሩ። ብሩኖ ፈርናንዴዝ ግን ከ ሁለት ሺህ ሀያ ስድስቱ የዓለም ዋንጫ በፊት ምንም የማናግረው ሰው የለኝም፣ ምንም የማስበው ጉዳይ የለኝም። በቃ ትኩረቴ እስከ 2026 የዓለም ዋንጫ ድረስ ማንቸስተር ዩናይትድ ብቻ ሆኖ ይቀጥላል። ትኩረቴ በዓለም ዋንጫው ላይ ለፖርቹጋል ብሔራዊ ቡድን የምችለውን ነገር በሙሉ ማድረግ። የዓለም ዋንጫው ካለቀ በኋላ የሚሆነውን አብረን እናያለን። ወደ ሳውዲ

ሊሆን ይችላል፣ በማንቸስተር ዩናይትድ መቆየት ሊሆን ይችላል፣ እዛው አውሮፓ ውስጥ ያሉ ትልልቅ የሚባሉ ክለቦችን መቀላቀልም ሊሆን ይችላል። ግን ከምንም በላይ በዚህ ሰዓት ላይ ለማንቸስተር ዩናይትድ ቅድሚያ የሚሰጠውን ያህል ለሌላ ለምንም ነገር ቅድሚያ እንደማይሰጥ ብሩኖ ፈርናንዴዝ

አረጋግጠዋል። ይሄ ለማንቸስተር ዩናይትድ በጣም ደስ የሚል ነገር ነው። የእውነት ለመናገር በቃ ተረጋግቶ በሙሉ ልብ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ማሳካት የሚፈልገውን ነገር እንዲያሳካ ማገዝ ላይ ነው ሙሉ ትኩረቱን የሚያደርገው ይህ ተጫዋች ብሩኖ ፈርናንዴዝ። ከዚሁ ጉዳይ ጋር በተያዘ በተለይ ሶስት መቶኛ ጨዋታው ላይ መምጣቱን ተከትሎ በጣም ብዙ ነገሮችን አንስቷል። ከኮቢ ማይኖ በጣም ብዙ ነገሮችን እንደተጠቀመ ከሱ ጋር መፎካከሩ ለቦ

ታ ብዙ ነገር እንዳገዛው አሞሪም ማንቸስተር ዩናይትድ ላይ ሊያሳድር የሚችለውን በጎ ተጽዕኖ በተመለከተ በጣም ቆንጆ ቆንጆ ነገሮችን አንስቷል። ደስ የሚል ጊዜ በማንቸስተር ዩናይትድ ቤት እንዳሳለፈና የሆም ፊሊንግ እንዳለው ተናግሯል። ስለዚህ የማንቸስተር ዩናይትድ ሰዎች በብሩኖ ፈርናንዴዝ፣ ብሩኖ ፈርናንዴዝ ደግሞ በማንቸስተር ዩናይትድ እጅግ በጣም ደስተኛ ናቸው። በእግር ኳስ በነገራችን ላይ አንዳንድ ጊዜ አሰልጣኞች ለገሌ ስትሉ ወይ ለእኔ ስትሉ ይላሉ አንድን ጨዋታ

ለማሸነፍ ተጫዋቾቹ የሚኖራቸውን ፍላጎት ከፍ ማድረጊያ አድርገው ይጠቀሙበታል። በዚህ አይነት ዘዴ በብዛት የሚታወቁት አሰልጣኝ ሆዜ ሞሪኒዮ ናቸው እና አሰልጣኝ ሆዜ ሞሪኒዮ የዛሬውን ጨዋታ ማሸነፍ አለብን የምናሸንፈው ለኔ ስትሉ ነው ይህንን ጨዋታ ማሸነፍ አለብን የምናሸንፈው ለጆን ቴሪ ስትሉ ነው እያሉ መልበሻ ቤቱ ላይ ተጫዋቾቹን ሞር ሞቲቬት ሲያደርጉ ይታወቃል። አሰልጣኝ ፔፕ ጋርዲዮላም እንደዚሁ ለሲልቫ ስትሉ ይህንን ጨዋታ ማሸነፍ አለብን ይላል።

ዴቪድ ሲልቫ አንድ ወቅት ችግር ገጥሞት በነበረ ጊዜ። ለማንቸስተር ዩናይትድ ተጫዋቾች ዛሬ ሊነገራቸው የሚገባው ነገር በብራይተን እና በዩናይትድ ጨዋታ ላይ ድል ማድረግ ለማንቸስተር ዩናይትድ ትልቅ ትርጉም፣ ትልቅ ፋይዳ፣ ምናልባትም የማንቸስተር ዩናይትድ እውነተኛው ለውጥ፣ እውነተኛው ተርኒንግ ፖይንት ተደርጎ ሊወሰድ የሚችለው ጨዋታ ይሄ የዛሬው ጨዋታ እንደሆነ ይረዱታል። በእርግጠኝነት ደግሞ እዚህ ላይ እንደገና ለብሩኖ ፈርናንዴሽ ሲባል

መቶ ፐርሰንት በላይ መስጠትና ሶስት መቶኛ ጨዋታውን ደስ ብሎት በውጤታማነት እንዲያጠናቀቅ ሊያግዙት ቢችሉ በጣም በጣም በጣም የሚያምር ስሜት ይፈጠራል ብዬ አምናለሁ። ለማንኛውም ብሩኖ ነው ፈርናንዴዝ በዩናይትድ በጣም ደስተኛ ነው፣ የጨዋታው ትርጉምና ፋይዳ ገብቶኛል እያለ ነው። በዚህ የዩናይትድና የብራይተንን ሆቭ አልቢዮን ጨዋታ ለየት

ያለ መረጃ ደግሞ ኋላ ላይ ወደ እናንተ የምናደርስ ይሆናል። ወደ አርሰናል ጉዳይ ስንሄድ አርሰናል ለእኔ በጣም ምርጥ ምርጥ ከሚባሉት ውሳኔዎች መካከል አንደኛውን ወስኗል። የማክስ ዶማንን ጉዳይ ይህንን ውሳኔ በተመለከተ እንግዲህ ሰሞኑን መረጃዎቹ እየወጡ ነበረ። ማክስ ዶማን በአርሰናል ቤት በጣም ከሚወደዱ ተጫዋቾች መካከል አንደኛው ነው። በነገራችን ላይ ለአርሰናል ቅርብ የሆኑ መልበሻ ቤቱ የመግባት እድል ያላቸው

የማክስ ዶማንን እድገት የሚከታተሉ እሱ በአርሰናል ቤት ውስጥ እንዴት ነው የሚታየው፣ ስለ እሱ ያላቸው ስሜት ምን ይመስላል የሚለውን በሙሉ የማወቅ እድል ያላቸው ሰዎች የሚሰጡት አንደኛው እና የተደጋገመው ምስክርነት እጅግ ከምታስቡት በላይ ማክስ ዶማን ተወዳጅ ተጫዋች መሆኑን ነው። እና ማክስ ዶማን ተወዳጅነቱ

በቃ የአርሰናል ስታፍስ ወይም አባላት የሆኑ ሰዎች ብቻ ሳይሆን የዚህ ልጅ እንቅስቃሴ ያስተዋሉ ሰዎች በሙሉ፣ ለምሳሌ ወይን ሮኒ፣ እኛ ቤት ዋናው የውይይት ሀሳብ የሚነሳው በማክስዶማን ዙሪያ ነው ልጄ የሱን ስም ያነሳል። እኔ በሱ ላይ ማብራሪያ ያሰጣለ ምናምን ይላል። እያንዳንዱ በእንግሊዝ እግር ኳስ ዙሪያ ሀሳብ የሚሰጥ ሰው የማክስዶማንን ስም መስራት በቃ ግዴታው እየሆነ የመጣበት ጊዜ ነበረ። በተለይ የመጫወት እድል ሲሰጠው ፕሪሲዝን ላይ ያሳያቸው ነገሮች በሙሉ

እንደገና ደግሞ አውሮፓ ላይ አሉ የሚባሉ ትልልቅ የሚባሉት ክለቦች ማክስ ዶውማንን የራሳቸው ለማድረግ ከፍተኛ ጥረት ሲያደርጉ ነበር። በጣም በቅርቡ እኮ ከ19 ዓመት በታች የእንግሊዝ ብሔራዊ ቡድን ጨዋታ ሲጫወት የሪያል ማድሪድ ሰዎች እኮ ወደ ጨዋታው ተልከው ትኩረታቸው ሙሉ በሙሉ ማክስ ዶውማንን መከታተል ብቻ ሆኖ ልጁን በተመለከተ የተሟላ መረጃ ይዛችሁን ተብለው እኮ ተልከዋል። እነሱም ባዩት ነገር ተገርመዋል። የስፔን ጋዜጦች ይህን ሲናገሩ ነበረ

እንደ ማክስ ዶውማን አይነት ተጫዋቾችን እያሳደደ የራስ ማድረግን የሚፈልገው ሪያል ማድሪድ በቃ የሚያደርገውን አሳጥቶታል ተባለ። ምክንያቱም የሪያል ማድሪድ ሰዎች ማክስ ዶውማን ለብሔራዊ ቡድን ሲጫወት በጣም አሪፍ እንቅስቃሴ ሲያሳይ በ15 ዓመት ይህንን ማድረግ እንዴት ተቻለ

ብለው ኮስ ሲናገሩ ነበር። በቀደምም ስንነግራችሁ ነበር የአርሰናሉ ጋብርኤል ማግሃለሽ ስለ ማክስ ዶማን ተናግሮ አይጠግብም። በቀደም በነበረው ቃለ ምልልስ ላይ በቃ ማመን እንደሚቸገር ነው የሚናገረው። ልምምድ ቦታ ላይ ማክስ ዶማን የሚሰራቸውን ነገሮች ሲመለከት በአስራ አምስት ዓመት ይህንን ማድረግ እንዴት ቻለበት?

ይህ በራስ የመተማመን ስሜቱ መሞከር የሚገባቸው የሚገባውን ነገር በሙሉ ለመሞከር ያለው ድፍረት እያለ በዝርዝር ያወራል። እና ማክስ ዶውማን በአርሰናል ዋናው ቡድን ውስጥ በተወሰነ ደረጃ እድል እየተሰጠው ያለ ግን ደግሞ በጣም ብዙ ትልልቅ የሚባሉ የአውሮፓ ክለቦች ያሰፈሰፉበት ተጫዋች ነው። ይሄ እውነት ነው።

ይሄ እውነት ግን ለአርሰናል የፍርሃት ስሜትን የሚፈጥር ነበር። ምክንያቱም የነገውን ኮከብ የነገውን ታላቅ ተጫዋች የመሆን እድሉ በጣም ሰፊ የሆነውን ማክስ ዶውማንን ሊወስዱበት ይችላሉ። ከአርሰናል ላይ ይህንን አይነት ተጫዋች እንዳይወስዱበት አርሰናል ብዙ ነገሮችን ማድረግ ነበረበት። አንደኛው ነገር የእንግሊዝ እግር ኳስ ህግ ላይ ይሄ ተጫዋች

የፕሮፌሽናል ኮንትራቱን ለመፈራረም እድሜው ገና ነው፣ አይፈቀድም። ፊፋም የሚከለክለው ነገር አለ፣ እንግሊዝም ላይ ደግሞ ያለው አሰራር አለ። ስለዚህ የነ ሪያል ማድሪድን አይነት የሌሎችም ፈላጊዎች እንግዲህ አርሰናልን ለመንጠቅ ካሰቡ አርሰናል አጉድሎበታል የሚሉትን ነገር እናደርግልሃለን ነው። አንደኛው ከውል አንጻር ሊሆን ይችላል ውል ውስጥ የሚካተቱ ነጥቦች። ሁለተኛው በዋና ቡድናችን ውስጥ የመጫወትን እድል ደጋግመን እንሰጥሃለን ነው። እዛ ቁጭ ከምትል እኛ ጋር ናና ተጫወት የሚል ነው። እንዲህ ያለ

ጫወት ፍላጎቱን መጠቀም ያላደርጉት ይችላሉ። ታዲያ አንድሪያ ቤርታና አርቴታ በዚህ ክረምት በሰሩት ስራ መቼም ያላደነቃቸው የለም። እውነት ለመናገር በተለይ አንድሪያ ቤርታን አለማድነቅ በጣም በጣም በጣም የሚቻል አይመስለኝም። አንድሪያ ቤርታ

እንግዲህ ዊሊያም ሳሊባ ኮንትራት እንዲያራዝም ሌሎቹም ያርሰናል ፒላር የምንላቸው ምርጥ ምርጥ የምንላቸው ተጫዋቾች ውላቸውን እንዲያራዝሙ እያግባቡ ውላቸውን እያራዘሙ ነው። ወደ ስምንት አዳዲስ ተጫዋቾችም አስፈርመው ለአርቴታ የሚገርም የቡድን ስብስብ ሰርተውለታል። አሁን ደግሞ ማክስ ዶውማንን ቁጭ አድርገው አወሩት፣ አወሩትና አሳመኑት። ስለዚህ ምንድን ነው የተባለው? ይሄ ስኮላርሺፕ ስምምነትም ይባላል። በዚህ ድሜ በሱ ድሜ ያሉ ተጫዋቾች የሚፈርሙት የስምምነት አይነት ነው። ስለዚህ ያ

ንን አስረዱት። አንተ እኛ አንተን እንዴት እንደምናይህ እወቅ ብለው ነው። ስለ አንተ ያለንን አመለካከት ላስረዳህ አሉት።

አስረዱት አንተን የምናስብህ በዚህ በዚህ በዚህ መንገድ አንተን የምንጠቀምብህ በዚህ በዚህ በዚህ መንገድ አንተን እዚህ ደረጃ ለማድረስ እንዲህ አይነት እቅዶች አሉን እያሉ ሁሉንም ነገር ዘርዝረው አስረዱት። እንዲገባው፣ እንዲረዳው፣ እንዲጓጓ፣ ያርሰናል ሆኖ መቆየት እንዲፈልግ፣ ከሌሎች አካባቢዎች የሚመጡት የእኛሁን የእኛሁን አይነት ጥያቄዎች እንዳያጓጉት ለማድረግ ሰሩ። አንድሪያ ቤርታ ይህንን አለማድነቅ እንዴት ነው የሚቻለው?

የእውነት ለመናገር ለአርሰናል የወጣ ፀሐይ በጣም በጣም በጣም ከባድ ፀሐይ ነው፣ መቼም ዘንድሮ። የእውነት ለመናገር ፀሐዩ ደግሞ አንድሪያ ቤርታ ናቸው። አርሰናል ቤት ከፍተኛ የሆነ ለውጥን አምጥተዋል፣ ከፍተኛ የሆነ አብዮትን አምጥተዋል። አርሰናልን አሁን ወዳለበት ክብር ልክ

ከፍ ብሎ እንዲታይ ስብስቡ ማንንም የሚያስቀና እንዲሆን እጃቸው ላይ ያሉ ተጫዋቾች ደግሞ እንዳይወጡ ልባቸው እንዳይሸፍት ከአርሰናል ጋራ ለረጅም ጊዜ አብሮ ስለመቆየት እንዲያስቡ እንዲያልሙ ያደረጉበት መንገድ አንድሪያ ቤርታን ከማድነቅ በላይ ነው የሚሆነው። ስለዚህ እኚህ ሰው አሁንም ማክስ ዶውማንን አሳምነውታል። ይህንን በተመለከተ ፋብሪዚዮ ሮማ ነው።

በቃ አርሰናሎች ያደረጉት ነገር ፕሮጀክታቸውን በደንብ አስረዱት። ስለ እሱ የሚሰማቸውን ነገር ገለጹለት። አመነ። በጣም ሂዝ ኢምፕሬስድ። በዋናው ቡድን ውስጥ ቶሎ ቶሎ ምድል ባይሰጡት ስለ እሱ ያላቸው ሀሳብ ወድዶታል። በቃ ያንን እንዲቀበል አድርገውታል። አርቴታም አውርቶታል፣ አንድሪያ ቤርታም አውርተውታል። ስለዚህ በቃ ሌሎች ክለቦች ላይ የነበረው ልጁን የራስ የማድረግ የመንሰፍሰፍ ስሜት

ከዚህ በኋላ አቅም እንዳይኖረው አድርገዋል። በቃ አርሰናል ትልቅ ትልቅ ትልቅ ስራ ነው የሰራው። ለዛሬ በጣም ብዙ ተጫዋቾች አሉት አርሰናል በእያንዳንዱ የመጫወቻ ቦታ። ነገ ግን ያንተ ነው ብለውታል። ይህን ደግሞ የአርሰናል አሰልጣኝ የአርሰናል ስፖርቲንግ ዳይሬክተር ባይሉትም ዓለም እየመሰከረው ነው፣ ባየው ነገር ተደንቆ ማክስ ዶማን የነገው

ባለቤት ነው። ነገ የእሱ ናት ብለው የሚናገሩለት ተጫዋች ነው። በዘንድሮም የውድድር ዓመት ግን በተቻለ መጠን ትንሽ ጨመር ያለ የመጫወትን እድል እንደሚሰጡት ይጠበቃል። በሊድስ ዩናይትድ እና በአርሰናል ጨዋታ ላይ ወደ ሜዳ እንዲገባ ተደርጎ ነበረ። ይህም አዲስ ሪከርድ እንዲያስመዘግብ ረድቶታል። ከዚህም በኋላ ደግሞ የተመጠነም ቢሆን የመጫወት እድል ይሰጠዋል። አርቴታ በጣም ወዶታል። አንድሪያ ቤርታ ግን ስራውን ሰርተውታል። አሁን

አርሰናል ማክስ ዶውማንን አጣው ይሆን እያለ የሚጨነቅበት ምንም አይነት ምክንያት የለም። በአርሰናል መቆየትን እንዲወድ አድርገው አሳምነውታል። ብራቮ አርሰናል! ሥራ መሥራትን አሁን የአርሰናል ሰዎች በደንብ አውቀውበታል።

አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በዚህ መንገድ ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በያላችሁበት ሰላም ለናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።